የሲዳማ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አቶ ደስታ ሌዳሞ ጤናማ አምራችና የበለጸገ ማህበረሰብ መገንባት ቅድሚያ የሚሰጠው ጉዳይ መሆኑን ገልጸው በዘርፉ መሰረታዊ የጤና አገልግሎትን ለማህበረሰቡ ተደራሽ ለማድረግ በተሰራው ስራ አመርቂ ውጤት ተመዝግቧል ብለዋል። እነዚህ በአጠቃላይ ከአካባቢ ጽዳት ጀምሮ በቤት አያያዝና ንጽህናውንም ጨምረው ያሉ ጉዳዮች በጤና ኤክስቴንሽን ፕሮግራሞቻችን የሚሰሩ ናቸው። የመድኃኒትና የህክምና ቁሳቁስ አቅርቦቱ የማህበረሰቡን ፍላጎት ለማሟላት በሚያስችል መልኩ ስለመደራጀቱ ማረጋገጥ የጤና ስራ የፖለቲካ አመራሩን ትኩረት የሚፈልግ መሆኑን የጠቆሙት ርዕሰ መስተዳደሩ ለህዝብ ውግንና ላላቸውና መልካም ለሰሩ እውቅና የመስጠት ስርዓትን በመዘርጋት ማበረታታት እንደሚያስፈልግም ርዕሰ መስተዳደሩ አመላክተዋል። ለዚህ አመት ለውጤታማነትና ጥራት ትኩረት በመስጠት እንደ ሲዳማ ክልል የጤና ተግባሮቻችን ሞደል በሚሆን መልኩ እንፈጽም በሚል መሪ ቃል ሰጥተን ስራ ውስጥ እያስገባን ያለነውና እኔም እዚህ መገኘት ለክልሉ ጤና ሕዝባችን ጤናማ ኑሮ እንዲኖራቸው ይሄ ተግባር በአግባቡ እንዲሳካ ለማስቻል ካለኝ መሻትና እንደ መንግስታችንም ትኩረት መስጠትን በሚያሳይ መልኩ ነው እዚህ ፕሮግራም ላይ ተገኝቼ እያበረታታው ያለሁት። የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ በክልሉ ከእናቶችና ህጻናት ጤና አገልግሎት አንጻር በቤተሰብ እቅድ አገልግሎት በቅድመ ወሊድ በወሊድና በድህረ ወሊድ አገልግሎቶች ላይ የተመዘገበውን ውጤት በማሻሻል የእናቶችና ህጻናትን ጤና ማሻሻል ላይ ትኩረት አድርጎ ለመስራትም የተጀመሩ ስራዎች ስለመኖሩም ጠቁመዋል። የእናቶችና ጤና ጋር ስንመጣ የእናቶችን ጤና ለማሻሻል የእናቶችን የወሊድ አገልግሎት በተቋማት እንዲሰጥ ወደ 89% አድርሰናል። የክትባት ተደራሽነትን በሁሉም ክትባት 100% በማድረስ ጥራት ላይ ትኩረት አድርገን እየሰራን እንገኛለን። ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከልና በመቆጣጠር በርካታ ተግባራት መከናወናቸውን የወባ በሽታን መከላከልና መቆጣጠር ስራውን ውጤታማ ለማድረግ ከሚሰሩ የመከላከል ስራዎች በተጨማሪ የበሽታው ተጋላጮችን በጊዜ በመለየት ወደ ሕክምና በማምጣት የወባ በሽታ ስርጭትና የሞት ምጣኔ መቀነስ እንዲችሉ ተቀናሽቶ ተቀናጅቶ መስራት እንደሚገባም ዶክተር ሰላማዊት ገልጸዋል። ህክምና በአግባቡ እንዲወስዱ በማድረግ ህክምና በአግባቡ በሚወስዱ ደሞ መካከል የመንግስት ሰራተኞችን በዜሮ ፖይንት ፋይቭ ፈንድ ተጠቃሚ በማድረግ እየሰራን እንገኛለን። በተለይ የማህበረሰብ ጤናን ታርጌት አድርገን በጤና ኤክስቴንሽን ተግባር የምንሰራው አሁን በክልላዊ ኢኒሽቲቭ የቤተሰብ ብልጽግና ፓኬጅ ባገኘነው እድል አምስት ዋና ዋና ፓኬጆችን በመለየት የማህበረሰባችንን ጤና በማጎልበት በተወሰኑ በተለይ በ17 መዋቅሮች የቤተሰብ ብልጽግና ፓኬጅን መሰረት አድርገን እየተገበረን እንገኛለን። በመድረኩ ባለፈው በጀት ዓመት አፈጻጸምና ቀጣይ አቅጣጫዎች ላይ ውይይት የተደረገ ሲሆን በጤናው ዘርፍ የተሻለ ውጤት ላስመዘገቡ ተቋማትና ባለሙያዎችም እውቅናና ሽልማት ተሰጥቷል። ነው ቃል ነው በተግባርም ማሳየት አለብን፣ አስተማሪ እንደመሆናችን መጠን ማለት ነው። በዛን የሰራ ነው ግን፣ በዚህ ደግሞ ህዝብና መንግስት ደግሞ እውቅና ሲሰጥ ለተሻለ ስራ እንድንሰራ ለወደፊት ጥሩ ጉልበት ይሆናል። ያን ብቻ አይደለም፣ ለሌሎች ደግሞ የኔን ራዕ እንዲከተሉም ጥሩ አስተዋጽኦ ያደርጋል ብዬ አስበል። ስታንዳርዱን ያሟላ ነገር እንደሰራን ኦልሬዲ ስለምናቅ በጣም ኮንፊደንሻል ነን በሰራነው ስራና ስለዚህ በቅርቡ እንጠብቃለን። ይሄ አጠቃላይ ከዋንጫ ከገንዘብ፣ ከሰርቲፊኬት ባለፈ ደግሞ ወደ ሰርቪሱ ሲካሄድ ምን ይመስላል የሚለውንም ለማንሳት ፈልጋለሁ። ምክንያቱም ተቋማት ተሸለሙ ማለት አዲሽናል ነገር አገኙ ማለት ነው። አዲሽናል ነገር ባገኙ ቁጥር ደግሞ ወደ ታች ሲያወርዱ በሚሰጠው አገልግሎት ላይ ያለው ክፍተትን ለማሟላት ነው የሚያደርጉት ማለት ነው።